ፊም አላህ የገበያችንን ክፈትር ሪዚቃችንን ብዛው፣ ክፉን ነገር ያዝልን፣ ደጉን ነገር አቅርብልን፣ መጥፎን ሀሳቢ መቀኛን አርቅልን ከራ ሳቢአንሳጥረብልን ዚቃችንን እንዳፈ ደስተን ያረቢያ አላህ

ሀገራችንም ሰላም ያርግን ሰው ሁላ ፈርቷል ጦርነት በየአጣጫው ባሎቻቸው ውጡ እየተባሉ ሳኖች እኮ ሲቀመጡ ሰላም ይኖራል። ህዝቡ ምንም አይባችሁ። እነሱ ልጅ ግን ባለፈው እንደሄዱ ጥቅጥቅ አድርገዋቸው ነው የመጡት ሻይ ቤት የከፈተው።

እረፍታቸው ደርሰዋል። እንደ ሲስተር ስንት ቀን፣ 15 ቀን። አሁን እኮ ላይቭ ሁለት ጊዜ ይሁን ሶስት ጊዜ ብቻ ነው የሆነ ሰዓት ይሽ እንደነበረችው የገባሁት። ከዛ በኋላ ገብቻ አላቅም። አሁን ግን እረፍታቸው ላይ በደንብ ተሰራ። በጣም ነው የወደድካቸው። እነዚህን ቀለል ያሉ ስለሆነ እቤትም እንደዚህ ወጣት እራሱ ቢለብሳቸው ያምራሉ። ይሄ እራሱ አካባቢ ፒንክም አለው፣ ይህ ፒንክ አለው። እራሱ ባለፈው ለብሼው ነበር። ይሄንን በዚህ በጎመን ያድርጌ ብ በርስ ይችላል። አዲስ ናቸው አለበስኳቸው። እስኪ ቆይ በኋላ ለብሳቸዋል። ምክንያቱም በጣም ነው ላይ ያሳየዋለሁ። ዘመዶቼ ሀቢብ እኮ ሱቅ ነይ ብሎኛል። በዛች ባራ ማዕዘን ከፍሎ ሱቅ ነይ ብሎኛል። እዛ ሶስተኛው ቤት ተከፍቶ የለ ማሳያ ግን ሳስበው ሰው ቢያነሳብኝ ሳብኝ አላይም እስከመጣሽው ሰዓት አይደለም አሁን ደርደሬ ወስደዋለሁ። ግዴታ ለማሳየትም የሚሰፋ ምንም የሚሰፉት ውስጥ የምታውቂያቸው ናቸው። ግን ጓደኛ ምንም አላፊ አግዳሚ ይገባል። የሆነ ነገር ቢያነሱብኝ አላውቀውም አታውቂውም። ለመቆለፍ ደግሞ ግዴታ በወንድድ የሚወስድ ሰው የሚጭን ሰው ምናምን አይደለም ለልብሱ እንደዚህ አትከፍሉት ነው እኮ እኔም እኮ ታዲያ ያች የሚከፈለው በመጋረጃ እንጂ በምን ይከፈላል? በኮምፒውተሩ መስጠት ይችላል። አሁን እንደዛ እንጂ ያሰብኩት እኔ ምንድነው አሁን እዛው ላለሁ ማማን ምግብ በደንብ ከጀመረች ከዛ በኋላ እንትን አደርጋለሁ። ሰው የት ነሽ ሲሉኝ አራዳ ስቲ የትነሽ ሲባል እዛ መተው ማየት ይችላሉ። ግማሽ ሰዓት ራሱ እየመጣሁ እያጠባሁኝ ምንም እያልኩኝ ትለምዳለች። ምግብሽን እንትን ብለሽ ሱኬት እዛው እንትን ትይና ማለት እንግዲህ እዛ አሁን ደግሞ ይዤላችሁ የመጣሁት ሴት በጣም ነው የሚያምረው። በነገራችን ላይ በዚህም በጎመንም ሻርፕ በፒንክም በቢጫም በብዙ ነገር መለበስ ይችላል። በጣም ነው የሚያምረው። ሙሉ ገበር ነው እንደምታዩት ሙሉ ገበር ነው። እጅጌውም ገበር ነው። ስስ አይደለም እንደምታዩት ነው። በጣም ነው የሚያምረው ማለት ነው ይሄ። ያው እነዚህን በብዙ ከለር እንዳመጣሁ ነግሬያችኋለሁ። ጎመን ያለው ያለ ሁሉንም ከለር እዚህ ጋር የምትያቸውን በሙሉ አምጥቻለሁ። ኢንሻአላህ እዘዙ። ያው ረጃጅም ስላላችሁ በብዛት ረጃጅም ሰፊን ያሰራሁት፣ ማስጠበብ ከፈለጋችሁ ያው እናንተ ታስጠብቡታላችሁ። እነዚህን ያው ለብሼ አሳያችኋለሁ። ይሄንን እነዚህን አሳይቻችኋለሁ። ይቺ ከለር ናት ያላያችኋት። ይቺን ከለር ደግሞ አሁን ልልበሳትና እስኪ እናያታለን ማለት ነው። እንታምር ይመስለኛል። ከዚህ ጋር እቺን እንልበሳት። ይሄ ደግሞ የምታዩት እንዴት እንደሚያምር ወላሂ እንደዚህ አልጠበቅኩትም ነበረ። ይሄ ሻይን በሚያደርግ ገብር ነው የተሰራው። በዚህ በሻይኑ ገበር ነው የተሰራው። በጣም ሰፊ ነው። ለእናቶች ወገቡ አይዝም። እኔ ቦርጫም ነኝ በነገራችን ላይ ግን፣ ለኔ እራሱ አልያዘኝም። ግን መጥቶ ወገባችሁ ላይ ቁጭ ነው የሚለው። እንደምታዩት ነው። በጣም ነው ና ቀይት ይሄም አለ በነገራችን ላይ ሽፎን በቃ የትም የትም ቦታ የማታገኛቸውን የሚያማምሩ ሽፎኖች ነው እያሰራ ያለሁት። እነዚህ ወርደ ጠባብ የሚባሉት ናቸው። ወርደ ጠባብ ማለት ላሳያችሁ፣ ይታያችኋል። ሻይን የሚያደርገው ይሄ ይሄ ሻይን የሚያደርገው ነው። ወርደ ጠባብ የሚባለው ይሄ ነው ማለት ነው ውዶች እና ይሄ ነው እንግዲህ ሰሞኑን የማመጣቸውን ሽፎኖች ሁሉንም እየወደዳችኋቸው እንደሆነ ምንም ጥርጥር የለውም። እንሻላህ ማዘዝ የምትፈልጉ ሰዎች ደግሞ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ። 0914 6997 ከዛ ውጭ በሺ አምስቶቹ አዳዲስ የመጡ ጨርቆች አሉ። ለአጉል እድሜ ልጆች አጉል እድሜ ማለት ከአስር አስራ አራት አስራ ሶስት የሆኑት ልጆች ብዙ ጊዜ ልብስ አይገኝላቸውም እና በዚህ አይነት እስከ ሁለት ሺህ ብር ድረስ የሚያማምሩ መጥተዋል ማለት ነው። እንደምታያቸው ብዙ አይነት ናቸው ያሉት፣ ቆንጆ ቆንጆ ናቸው። እንሻላህ ያው ሌላ ቀን እየለበስኩኝ ቪዲዮ እየሰራሁ አሳያችኋለሁኝ። ወዳችኋለሁ።